ናችእነዚህ አይነት ሁኔታ ነው ያለችው። ምረዳ ሰው የለም ሚያግዛት ሰው የለም። ቤቱ በጣም አሁንም እየፈሰሰ ነው ያለው። እባካችሁ ከቻላችሁ ደጋግ የሆናችሁ ሰው ወጭ አላችሁ እና ቤት በጣም ታሞ ነው ያሉት። በጣም ተደንቆ ነው ያሉት። ምድረ በዳ ላይ ነው ታሞ ያሉት። ስለዚህ ደጋግመው ሰዎች እና እስቲ ቤታችንን እኔን በጣም አሁን በዛ ክረምት ላይ ነው። በዚህ አሁን ከዚህ በኋላ ያለው ክረምት ነው ከባድ ክረምት አለ። በዚህ ቤት ላይ ነው ተቀምጦ ያሉት። ቤት ለመውጣት አንድ አስር ቅጥረን ቢሆን ወይ አንድ ሀያ ቅጥረን ቢሆን ተባበሩት። ቤት እንደዚህ ዝናብ ይፈሳል በዚህ ላይ ተኝቶ ነው ያሉት። ምረዳ የለም የሚያግዛት የለም ምንም በጎን የሚቆም የለም። ቤት በእንደዚህ አይነት ሁኔታ ነው ያለው። ዝናብ እንደዚህ እየፈሰሰ ነው ያለው። በእንደዚህ አይነት ሁኔታ ተኝቶ ነው የሚኖሩት እና የሚተኙበት ቦታ ይሄ ነው። በር የለም ምን የለም። ባለፈው ማሳይቻ ያለው። እባካችሁ እሳቸው፣ ከእሳቸው ምርቃት የሚቀበል ነጌታ ዘመናችሁን ይባርካችሁ። ይሄንን አይታችሁ ዝም አትበሉ። ዛሬ መጥቼ ለበዓል አንዳንድ ነገሮችን እየው አድርገናል፣ በቻለ ነው አቅም እና እንደገናም እንድትተባበሩ በጌታ ፍቅር አሳስባችኋለሁ። ጌታ ይባርካችሁ።